ሰላምና ጤና በእያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻነላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የማክሰኞ ፕሮግራማችን ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። በተለይ ደግሞ ከዝውውር ጉዳዮች ጋር በተያያዘ ሰፋ ያሉ ዘገባዎችን ወደ እናንተ እናደርሳለን። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ዛሬ ከጠዋት ጀምሮ ሲሰሙ ነበር። እነሱን መረጃዎች ወደ እናንተ እያደረስን ቆይታችንን ከእናንተ ጋር እናደርጋለን። ፎአድ ባህሩ ፕሮግራሙን እየመራው ከናንተ ጋር እቆያለው። እናንተም ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። የሉዊስ ኤንሪኬ ፍላጎት የሆነው ወጣቱ አጥቂም በፈረንሳይ ውስጥ እያበራ ያለው ወጣቱ አጥቂ በሉዊስ ኤንሪኬ ስር በፓሪስ ሰን ዠርሜን ቅድሚያ የሚሰጠው ጉዳይ ሆኗል። ሉዊስ ኤንሪኬ ና ፓሪስ ሰን ዠርሜን ቀጣዩን የውድድር ዘመን ማቀድ ጀምረዋል። በአሰልጣኙ አጀንዳ ላይ ጠንከር ብለው ብቅ ካሉት ስሞች አንደኛው ኢማኑኤል ኢሜጋ ነው። የ22 ዓመቱ ሆላንዳዊ የፊት መስመር ተጫዋች በስትራስቡርግ አስደናቂ የውድድር ዘመንን እያሳለፈ ሲሆን ራሱን ከፈረንሳይ እግር ኳስ አዲስ ኮከቦችም አንዱ አድርጎ ማቋቋም ችሏል። የተጫዋቹ ብቃት በፓርክ ደስፕሪንስ ውስጥም ሳይስተዋል አልቀረም። ፕሮፋይሉ ከክለቡ የወደፊት እቅዶች ጋርም በትክክል ይጣጣማል ብለው ያምናሉ። በ23 ጨዋታዎች 12 ጎሎችን ያስቆጠረው ኢሜጋ ከጎል አስቆጣሪነት እጅግ እየላቀ መሆኑን አስመስክሯል። አካላዊ ኃይሉ በተጋጣሚው የሜዳ ክፍል ላይም በተደጋጋሚ በመገኘት ብቃቱ በርካታ ክለቦች በፍሬንች ሊጓን ውስጥም ካሉት በጣም ተስፋ ሰጪ ባለተሰጥኦዎች አንዱ አድርገው ይመለከቱታል። ስትራስቡርግ በአጥቂያቸው ላይ ያሉትን ፍላጎቶች በመገንዘባቸው የክረምት የተጫዋቾች የዝውውር ገበያ ሲከፈትም ዝውውሩን ጠንከር ለማድረግም እያሰቡ ነው። ፓሪሰን ጀርሜን እምቅ ችሎታ ያላቸው ወጣት ባለተሰጦችን ለማግኘትም በሚያደርገው የማያቋርጥ ፍለጋ አጥቂውን በቅርበት ከሚከታተሉት ሌሎች የአውሮፓ ሀያላንም ሊበልጥ እንደሚችል ነው የሚያምነው። በተለይም ሉዊስ ኤንሪኬ ለዝውሩ አረንጓዴ መብራትን የሰጠ ሲሆን በተቻለ ፍጥነትም የፊት አጥቂውን ፊርማ ለማግኘትም ቦርዱ ድርድር እንዲያደርግም ጠይቋል። የዝውር ወጪ ወደ 30 ሚሊየን ዩሮ ይሆናል። ኢሜጋም በበኩሉ ሁሉንም ዋንጫዎች ለማሸነፍ ወደ ሌላ ትልቅ ክለብ የመሄድ ፍላጎት እንዳለው ነው መረጃዎች እያሳዩም። አሁን ላይ የሚገኙት የአንድሬ ኦናና አምስት ሊሆኑ የሚችሉ ተተኪዎች እየተዘረዘሩ ነው አሰልጣኝ ሩበን አሞሪም አንድሬ ኦናናን ለመተካት እያሰበ ሲሆን ማንቸስተር ዩናይትድ ከበርካታ ግብ ጠባቂዎች ጋርም ስሙ ተያይዟል። የቀድሞ የኢንተር ሚላን ኮከብ በርካታ ስህተቶችን ከሰራ በኋላ ከዩናይትድ መውጣቱ እርግጥ እየሆነ ነው። ሩበን አሞሪም በዩሮፓ ሊግ ከሊዮን ጋር በነበረው ጨዋታ ግብ ጠባቂ የፈጸመውን ከፍተኛ ስህተት ተከትሎ ማንቸስተር ዩናይትድ በፕሪምየር ሊግ ዋንድ ጨዋታ እንዳያሰልፍም አድርገውት ነበር። ከዛ በኋላ ግን ወደ ሜዳ ተመልሷል። ዴይሊ ሜል እንደዘገበው ሩበን አሞሪም ዩናይትድ በዚህ ሳምንት እንግዲህ ያደረገው ጨዋታ ላይ የተጫዋች ይሰለፍ እንጂ አሁንም ግን መተካቱ እንደማይቀር ጭምር ነው ዘገባዎችን እያሰፈረም የሚገኘው የረጅም ጊዜ የወደፊት ቆይታው ጥያቄ የሚያስነሳል። ያንን ግምት ውስጥ በማስገባትም ሚረር ፉትቦል አንድሬ ኦናናን ሊተኩ የሚችሉ አምስት ተተኪዎችን ተመልክቷል። ሚረር ፉትቦል የሮያል አንትዋርፖ ግብ ጠባቂ ሴኔ ላሜንስ የኦናና ምትክ ሊሆን ይችላል ብሎ ተራርቷል። የሀያ ሁለት ዓመቱ ተጫዋች በቤልጅየም ድንቅ ብቃትን ያሳየ ሲሆን የበርካታ የፕሪምየር ሊግ ቡድኖችን ፍላጎትም እየሳበ ነው። ላሜንስ 30 ሚሊየን ፓውንድ አካባቢ እንደሚገምት የተነገረለት ሲሆን በቅርቡ ለመጀመሪያ ጊዜ ለሀገሩ ጥሪ ቀርቦለትም ነበር። ሁለተኛው የሊሉ ኮከብ ሉካስ ቼቫሊየር ሲሆን የወጣት ግብ ጠባቂ በዩናይትድ ፍላጎት ውስጥ እንደሚገኝም ተነግሯል። ከ2022 ለፍሬንች ሊጓኑ ቡድን የመጀመሪያ ምርጫ ግብ ጠባቂ መሆንም ችሏል። ቼቫሊየር በዚህ ዓመትም በቻምፒየንስ ሊግ አስር ጨዋታዎችን ጨምሮ ለሊል ከ100 በላይ ጨዋታዎችንም አድርጓል። የ23 ዓመቱ ወጣት እንደ ማንቸስተር ሲቲ፣ ፓሪስ ሰን ጀርሜን እና ኒውካስል የመሳሰሉ ክለቦች እየተፈለገ ነው። ሊል ተጫዋቹ ላይ 40 ሚሊዮን ፓውንድ እንደለጠፉበትም ነው ዘገባዎች እያሰፈሩ የሚገኙት። ሴስተኛው ጀምስ ትራፎርድ ነው። ሶስተኛው የበርነሌ ግብ ጠባቂ በዘንድሮው የውድድር ዘመን እጅግ በጣም በጥሩ ሁኔታ ብቃቱን በሻምፒዮንሺፑ እያሳየ ሲሆን እስካሁን ባደረጋቸው 41 ጨዋታዎች 28 ጎሎችን ብቻ ሲያስተናግድ በስኮት ፓርከር ቡድን የሚያሳየው ብቃት ዩናይትድ ኢላማ እንዳደረገው ተዘግቧል። ኒውካስል ከ22 ዓመቱ ተጫዋች ጋር ለረጅም ጊዜ ሲያያዝ ቆይተዋል። በርንላይ ወደ ፕሪሚየር ሊጉ ማደጉን ካረጋገጠ በኋላ እሱን ለማቆየት በጣም ይፈልጋሉ። ትራፈርድ ወደ 30 ሚሊዮን ፓውንድ እንደሚገመትም ነው ዘገባዎች እያሰፈሩ የሚገኙት። አራተኛው ኢላማ ባርት ቨርት ብሩገን ሲሆን ራሱን በብራይተንና በኔዘርላንድ ብሔራዊ ቡድን እያሳየ ነው። ዩናይትድ ቨር ብሩገንን ለማስፈረም 30 ሚሊየን ፓውንድ ሊያስወጣው ይችላል። የ22 ዓመቱ ተጫዋች በአንድሬ ኦናና ሊተካ የሚችል ሆኖ እንግዲህ በዩናይትድ ዝርዝር ውስጥም ከፍተኛ ቦታ ተሰጥቶታል። ቨር ብሩገን ኮንትራቱ ሊጠናቀቅ ከ3 ዓመታት በላይ እየቀረው ሲሆን ዩናይትድ ለአገልግሎቱ ፉክክር ሊገጥመም ይችላል። የጀርመኑ ሀያል ክለብ ባየር ሚኒክም ለአንጋፋው ግብ ጠባቂ ማኑኤል ኖዌር ረጅም ጊዜ ተሰቅ ያደርገው እንደሚቆጥሩትም ነው የሚነገረው። አምስተኛው አማራጭ ማድስ ሄርመስማን ነው። የተጫዋች ምንም እንኳን ሌስተር ሲቲ ካለፉት 17 የሊግ ጨዋታዎች አንድ ጊዜ ብቻ በማሸነፍ ወደ ሻምፒዮንሺፕ መወረዱን ቢያረጋግጥም ሄርመስማን በዚህ ቡድን ውስጥ እንግዲህ ወሳኝ ሆኖ ቆይቷል። እንደ ቴሌግራፍ ዘገባ ከሆነ ዩናይትድ በቅርቡ ዋና የግብ ጠባቂ ስካውት ቶኒ ኮቶንን እንግዲህ እንቅስቃሴውን እንዲከታተል ልኮታል። ሌስተር ሲቲዎች በገንዘብ ሁኔታ ስጋት ውስጥ ስለሆኑ ሄርመስማንን በመሸጥ ገንዘብ ለማግኘትም ዝግጁ መሆናቸው ነው እየተነገረም የሚገኘው በሲቪያ ጋርሲያ ፒያሜንታ ሊተኩ የሚችሉ ሶስት አሰልጣኞች ጋርሲያ ፒያሜንታ ከሲቪያ ሊሰናበት ይችላል። የአንዳሉዥያኖ ክለብ እሱን ለመተካት ብዙ አማራጮችን እያጤነ ነው። እንግዲህ ከተከሰቱት ተከታታይ አሉታዊ ውጤቶች በኋላ በሴቪያ መሪ ላይም ያለው ጋርሲያ ፒያሜንታ ሁኔታ እያበቃ ነው። ሊጠናቀቅም የተቃረበው የውድድር ዘመን የሴቪያ አሰልጣኝ ወንበር እየተነቃነቀ ያለ ይመስላል። ቦርዱ የካታላኑ አሰልጣኝ ወዲያውኑ ሁኔታውን ለመቀየር ካልቻለም ስልጣኑን ሊነጥቁትም የሚችሉ በርካታ ስሞችን እያሰላሰሉ ይገኛሉ። በቦርዶ ና በደጋፊዎች ተወዳጅ ከሆኑት አሰልጣኞች አንደኛው ሆሴ ቦርዳላስ ነው። በአሁኑ ጊዜ ሄታፌን በኃላፊነት በመምራት ላይ የሚገኙት የኢሊካንቴ አሰልጣኝ ጠንካራ አመራርና የታክቲክ አካሄደን በመከተል በመከላከል ጥንካሬ ቢታወቃል። ሆኖም ግን በሄታፌ ጥሩ ጊዜን እያሳለፉ በመሆኑም የመልቀቅ እድሉን ሊያደናቅፍባቸው ይችላል። ሌላኛው አማራጭ ክለቡን እንደሌሎች የሚያውቀው ጆዋኪን ካፖሮስ ሲሆን፣ የካፖሮስ አጫወት በሲቪያ ቡድን ካለው ሁኔታ ጋር በትክክል ይጣጠማል። በአስቸጋሪ ሁኔታዎች ውስጥ ያለው ልምድ በሲቪያ ነገሮች ለማስተካከል አስተማማኝ አማራጭ አድርገዋል። በተጨማሪም ከደጋፊዎች ጋር ያለው ግንኙነትና ባህሪው በመልበሻ ክፍል ውስጥም ያለው ሞራል ወደ ነበረበት መመለስም የሚችል ሰው አድርጎ ነው የሚደግፈው። በጠረጴዛው ላይ ያለው ሶስተኛው ስም ጁሊያን ሎፔቴጊው ነው። የቀድሞው የብሔራዊ ቡድኑ አሰልጣኝ ከዚህ ቀደም በአንዳሉዥያኑ ክለብ ጥሩ ቆይታን ያሳለፉ ሲሆን ከቦርዱ ጋር ያላቸው ልዩ ትስስርም ጠብቀዋል። በአሁኑ ጊዜ ያለ ቡድን እንግዲህ ያሉት ስፔናዊ አለቃም ስለ ሲቪያ ቡድን ጥልቅ እውቀትም ስላላቸው እንደ ትልቅ እጩም ይታያሉ ተብሎ ነው የሚጠበቀው። ቶትንሃም የአስተን ቪላን ኢላማ ለማስፈረም ይፈልጋሉ። ቶትንሃም ሆትስፐርስ የቼልሲውን አጥቂ ኖኖ ማንድ ወይ ኬን የውድድር ዓመቱ መጨረሻ ላይ ማስፈረም ይፈልጋሉ። የ23 ዓመቱ ተጫዋች በዘንድሮው የውድድር ዘመን ለሰማያዊዎቹ ጥሩ እንቅስቃሴን ያደረገ ሲሆን በሁሉም ውድድሮች ላይም አስራ አራት የጎል አስተዋጽኦችን አበርክቷል። በአስተን ቪላ ራዳር ላይም እንደሚገኝ የተነገረው የዌስት ሚድላንድሱ ክለብ ለዋንጫው መታገልና በቻምፒየንስ ሊግም በቋሚነት ለመወዳደር ከፈለገም ተጨማሪ የማጥቃት ጥልቀት ያስፈልጉታል። ኖኒ ማዱዌኬ ከኦሌ ዋትኪንስ ጋር ጥራት ያለው ሽርክናንም መፍጠር ይችላል። የቀረሞ የፕሪሚየር ሊግ ስካውት ሚኪ ብራውን አሁን ላይ ለፉትቦል ኢንሳይደር ሲናገሩ ቶትናሞች የ23 ዓመቱን ተጫዋች እንደሚያስፈርሙት እርግጠኛ መሆናቸውንና ከሌሎችም ክለቦች ፍላጎት ቢኖራቸውም የፊርማውን ፉክክር እንደሚያሸንፉ ያምናሉ ብሏል። ሚኪ ብራውን እንዲህ ሲል የተናገረው ቶትናሃም እሱን ሲመለከቱት ከነበሩት ቡድኖች አንደኛው አስተንቪላም የነበረ ይመስለኛል። እኔ እንደሰማሁት ከሆነ ቶተንሃሞች አዘውትረው የመጫወቻ ጊዜ ሊሰጡት በመዘጋጀታቸው ያንን እንቅስቃሴ ለማድረግም ሊፈተኑ እንደሚችሉ ነው የሚያምነው። ኖኖ ማን ዶይኬ ከፒኤስቪ አንደን ሆቨን ከተቀላቀለ በኋላ በቸልሲ ውስጥም በተለያዩ ጊዜያት ያሳለፈ ሲሆን በቀጣይ ክረምትም ቶተንሃም ሊያስፈርመው ይችል እንደሆነ ወደፊት የሚታይ ይሆናል። ኖኖ ማንዶይኬ በቶተንሃም አጥቂ መስመር ላይ ጎልና ፈጠራን ይጨምራል። የቼልሲው ተጫዋች ሁለ ገብና በሁለቱም መስመሮችም ለመጫወት በቂ አቅም እንዳለው ነው የሚታመነው። ቶተንሃም በአጥቂ ክፍል ውስጥም የበለጠ ጥራት የሚያስፈልገው ሲሆን የ23 ዓመቱ ተጫዋች በፕሪሚየር ሊግ ውስጥ በጥሩ ሁኔታም እንግዲህ ተቀምጧል። ክለቡንም ከተቀላቀለ ፈጣን ተጽዕኖን መፍጠርም ይችላል። ኖሮማንድ ወይኬ የቀድሞው የቶትናም ወጣት ቡድን ተጫዋችም ነው። ወደ ልጅነት ክለቡም የመመለስ እድሉ ለእሱ አስደሳች ሊሆን እንደሚችልም ነው የሚታመነው። ቸልሲዎች በአጥቂ ክፍል ውስጥም ጥልቀት የላቸውም። የ23 ዓመቱን ተጫዋች በክረምት መሸጥ ላይፈልጉም ይችላሉ። የወደፊት ብሩህ ተስፋ ያለው ወጣት ተጫዋች ሲሆን በዚህ የውድድር ዘመንም ጥሩ እንቅስቃሴን አድርጓል። በሚቀጥሉት የውድድር ዘመናት የበለጠ ማሻሻልና ራሱን የቸልሲ ቁልፍ ተጫዋች አድርጎም መመስረትም ይችላል። በሚቀጥሉት ጥቂት ሳምንታት ውስጥም ሁኔታው እንዴት እንደሚሆን መታየት ያለበት እንደሆነ ዘገባዎች ያሰፍራሉ። የጀርመኑ ግዙፍ ክለብ የአርሰናልን የተከላካይ ለማስፈረም እየፈለጉ ነው። የአርሰናሉ ተከላካይ ኦሌግዛንደር ዚንቼንኮ በውድድር ዓመቱ መጨረሻ ከክለቡ ሊለቅ እንደሚችል በመታወቁ ቦሪሲያ ዶርትመን ፊርማውን ለማግኘት ይፈልጋል። የ28 ዓመቱ የግራ መስመር ተከላካይ በዚህ የውድድር ዘመን መደበኛ የጨዋታ ጊዜን ለማግኘት ታግሏል። ማይልስ ልዊስ ስኬሊ በዋና ቡድን ቋሚ ተጫዋች በመሆንም ዚንቼንኮ ዓመቱን በተጠባባቂ ወንበር ላይ እየጨረሰ ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ዶርትሙንድ የዩክሬኑን ተከላካይ የረጅም ጊዜ አድናቂዎች ናቸው። በክረምቱም ዚንቼንኮን ለማስፈረም ተዘጋጅተዋል። ተጫዋቹ በጥር ወር ከአርሰናል መውጣት ጋር በእጅጉ ተቀራኝቶ ነበር፣ ነገር ግን በኤምሬትስ ቆይታን አድርገዋል። አርሰናል በውድድር ዓመቱ መገባደጃ እሱን ለመሸጥም መዘጋጀቱን ማየቱ አስደሳች ይሆናል። እሱንም ለመተካት ሌላ የግራ መስመር ተከላካይ ማምጣት አለባቸውም። ይበ እንዲህ እንዳለ የ28 ዓመቱ ተጫዋች በማንቸስተር ሲቲና በአርሰናል በፕሪምየር ሊግ ብቃቱንም አሳይቷል። በቡንደስ ሊጋም ጥሩ የመስራት ብቃት ያለው ሲሆን ዝውውሩ ከጠናቀቀም ራሱን የዶርትሙንድ ቁል ተጫዋች ለማድረግም ይፈልጋል። ኦሌክዛንደር ዚንቼንኮ በክረምት ከአርሰናል ለመለቀቅም ክፍት ነው። ዘገባው በተጨማሪም ተከላካዩ በውድድር ዓመቱ መጨረሻ ከአርሰናል ለመውጣትም ክፍት እንደሆነም ተናግረዋል። ሁኔታው እንዴት እንደሚሆን መታየት አለበት። ዚንቼንኮ በዚህ ዓመትም በሁሉም ውድድሮች በ17 ጨዋታዎች ላይ ብቻ የተሳተፈ ሲሆን ዚንቼንኮ በቀጣይ ዓመት ተመሳሳይ ቁጥርን ላለመድገም መልቀቅን ያስቀድማል። ወደ ጀርመን መሄዱ ለሱ ተስማሚ ሊሆን ይችላል። ራሱንም በዶርትሙንድ አስፈላጊ ተጫዋች አድርጎ መመስረትም ይችላል ነው የተባለው። ሊቨርፑል ከተቀናቃኞቹ ኒውካስልና አስተን ቪላ በመቅደም ግብ ጠባቂ ሊያስፈርሙ ነው። ሊቨርፑል በ12 ሚሊዮን ዩሮ የሚጠጋ ዋጋ ያለውን አዲስ ግብ ጠባቂ ለማስፈረም ከሚፈልጉ ክለቦች አንዱ እንደሆነ ተዘግበዋል። ቀያዮቹ ቀድሞውንም አሊሰን ቤከርንና ኳሚን ኬለር ያላቸው ሲሆን ጆርጂያዊው ማማር ዳሼቪልም ከቫሌንሲያም የአንድ ዓመት ከቆየ በኋላ በዚህ ክረምት ክለቡን ሊቀላቀል ይችላል ሶስተኛ ሶስት ግብ ጠባቂዎችም ይኖራቸዋል ተብሎ ይጠበቃል። ሆኖም ግን ሊቨርፑሎች የሌላ ግብ ጠባቂ ለማምጣት ሙከራዎችን እያደረጉ ይገኛሉ። ቤርኬ ኦዘርን ለማስፈረም ነው ከኒውካስል ዩናይትድ እና አስተን ቪላ ጋር እየተፎካከሩ መሆኑን እየተዘገበ የሚገኘው በስፖርት ዊትነስ በኩል እንደተዘገበው የቱርኮ ግብ ጠባቂ ተመጣጣኝ በሆነ 12 ሚሊዮን ዩሮ ክፍያ ብቻ ያስወጣል። ነገር ግን የሊቨርፑል የዝውውር ፍላጎት ወደ ቤርኬ ኦዘር መሄዱ ብዙም ትርጉም የለውም። ሊቨርፑል በሚቀጥለው የውድድር ዘመን በቡድናቸው ሶስት ግብ ጠባቂዎች ሊኖራቸው ይችላል። ስለዚህም በዚህ ቦታ ላይ ሌላ ፈራሚ ለማምጣት ማሰባቸው ከባድ ነው። ኦዘር ጥሩ ተስፋ ሰጪ ባለተሰጥኦ ነበር፣ ነገር ግን ወደፊት በአርነስሎት ቡድን የጨዋታ ጊዜን ሲያገኝ ማየት በጣም ከባድ ነው የሚሆነው። ምናልባትም ሊቨርፑሎች በክረምቱ ጆርጂ መማርዳ ሼቪል ሲመጣ ሁለቱን አሊሳን ቤከርና ኳሚን ኬለር ሊለቋቸው ይችላሉ። ይህ ማለት አዲስ ምትክ ያስፈልጋቸዋል። ያ ማለት ለኦዘር ሚና ይኖረዋል ማለት ነው። ነገር ግን አርሰናሎች የዝውውር ፍላጎት አላቸው። ወኪሉ ከቸልሲ ጋርም ተወያይቷል። ኦዘር ኒውካስል ዩናይትድን ወይም ደግሞ አስተንቪላን ለመቀላቀል ቢሞክር የተሻለ ሊሆን ይችላል። ምንም እንኳን በሁለቱ ክለቦች ጀማሪ እንደሚሆን ግልጽ ባይሆንም፣ የኡናይ ኤምሪ ቡድን ኤሚሊያኖ ማርቲኔዝ እንደ ቁጥር አንድ ግብ ጠባቂ ነው የሚመለከተው። ኦዘር ቢመጣ ተጠባባቂ ነው የሚሆነው። ይህ በእንዲህ እንዳለ ኒውካስትል ዩናይትድ ከበርነሌው ግብ ጠባቂ ጄምስ ትራፎርድ ጋር በጥብቅ ተገናኝቷል። ስለዚህም ምናልባት ኦዘር ቢመጣ የኤዲ ሀው ቁጥር አንድ ሆኖ የመጫወት እድል ሊያገኝ ይችላል ተብሎ ነው የሚጠበቀው። ብሩኖ ፈርናንዴስ በማንቸስተር ዩናይትድ የወደፊት ቆይታው እርግጥ እንደሆነ ነው ዘገባዎች እያሰፈሩ የሚገኙት። ብሩኖ ፈርናንዴስ በማንቸስተር ዩናይትድ የወደፊት እንግዲህ አቋሙ ላይ እርግጠኛ ነው። የላሊጋው ግዙፍ ክለብ ሪያል ማድሪድ ተጫዋቹ ላይ ፍላጎት አሳይቶ ነበር። ነገር ግን ብሩኖ ፈርናንዴዝ የሪያል ማድሪድ እንግዲህ ፍላጎት ቢኖረም በዚህ ክረምት ከማንቸስተር ዩናይትድ የመልቀቅ እቅድ እንደሌለው ነው የተዘገበው። ፖርቱጋላዊ ኮኮ በዚህ የውድድር ዘመን ጥሩ እየሰራ ቢሆንም ከቡድን አጋሮቹ ምንም አይነት ድጋፍን አላገኘም። ይህም በውጤቱ ላይ ተጽዕኖን አሳድሯል። ከፉትቦል ኢንሳይደር በወጣ ዘገባ ብሩኖ ፈርናንዴዝ ራሱን በኦልትራፎርድ ለማሳየትም ፍላጎት አለው፣ እናም ከማንቸስተር ለመውጣትም አይገፋም። የሪያል ማድሪድ ፍላጎት የክለቡ ካፕቴን ብሩኖ ደካማ የውድድር ዘመን ቢያሳየም በተጫዋቹ እንቅስቃሴ ደስተኞች ናቸው። ፈርናንዴስ ባለፈው ክረምትም እንዲሁ ኦልትራፎርድን ለመልቀቅ ጥያቄ አቅርቦ ከማንቸስተር ዩናይትድ ቦርድ ጋርም መነጋገሩ ከሳምንታት በፊት ይፋ መደረጉ ይታወሳል። በወቅቱ ከቀድሞ አሰልጣኙ ኤሪክ ቴንሃግ ጋር ውይይት ማድረጉ እና ደግሞ እሱ የክለቡ መልሶ ግንባታ ቁልፍ አካል እንደሆነም ከስምምነት ላይ ደርሰባል በወቅቱ ስለነበረው ነገር ሲናገር ከክለቡ ጋር የተቀመጥኩት የመልቀቅ ጥያቄ ስለነበረኝ ነው። ክለቡን ለመልቀቅ ወይም ደግሞ ስለምቆይበት ሁኔታ ተነጋግረን ከእኔ የሚፈልጉትን እንግዲህ ተናገሩ። አሁንም የክለቡ የወደፊት አካል አድርገው ይመለከቱኝ እንደሆነ ብዬ ጠየቅኩኝ። በወቅቱ ከኤሪክ ቴን ሃግ ጋር ተነጋገርኩኝ። እሱ ከእኔ ጋር በጣም ግልጽ ነበር። የእኔ እንግዲህ የዚህ ትልቅ አካል እሆናለሁ ብለውም ስላሰቡ መቆየትን መረጥኩኝ ብሎም ተናግሯል። ብሩኖ ፈርናንዴዝ በ2023 የሃሪ ማጓየር የካፕቴንነት አርም ባንድን መውሰዱ ይታወሳል። ሆላንዳዊው በዚህ ሲዝን መጀመሪያ ላይ ተሰናብቷል። ነገር ግን አማካዩ በ30 የሊግ ጨዋታዎችም ስምንት ጎሎችንና 10 አሲስቶችን በማቀበል ጥሩ ዓመትን በግሉ አሳልፈዋል። ብሩኖ ቀሪ ኮንትራቱን በማንቸስተር የመጨረስ ፍላጎት እንዳለውም ነው ዘገባው የሚያሳየው። ሮበርት ሌቫንዶስኪ የዚህ ትውልድ ምርጡ አጥቂ ነው። የቀድሞው የአርሰናል እና የባርሴሎና አጥቂ ቴሪ ዳንኤል ኦንሪ ሮበርት ሌቫንዶስኪ የዚህ ትውልድ ምርጡ አጥቂ አድርጎ ሰይሞታል። ሌቫንዶስኪ ባለፉት ዓመታት በከፍተኛ ደረጃ ቋሚ ግብ አስቆጣሪ ሲሆን በ36 ስድስት ዓመቱ እንኳን ድንቅ የውድድር ዘመንን እያሳለፈ ይገኛል። ሌቫንዶስኪ በዚህ የውድድር ዘመን በሃንስ ፍሊክ ቡድን 40 ግቦችን በ45 ጨዋታዎች፣ ሶስት ለጎል የሆኑ ኳሶችንም እንዲሁ አመቻችቶ አቀብሏል። ሄንሪ የፖላንድ ኢንተርናሽናል ባለፉት ዓመታት በቦሪሲያ ዶርትመንድ፣ ባየር ሚኒክ እና ባርሴሎና ያስመዘገባቸውን ድንቅ የጎል ቁጥሮችን በመመልከት አውድሶታል። ሄንሪ ሌቫንዶውስኪ የሚገባውን ክብር ብዙ ጊዜ እንደማያገኝም ነው የሚያምነው። ሄንሪ ሲናገር የትውልዱ ምርጥ አጥቂ በግልጽ እሱ ነው። እስካሁን ድረስ በዶርትሙንድ፣ ባየር ሚኒክ እና አሁን ደግሞ በባርሴሎና ውስጥ ምን እያደረገ እየተመለከተን ነው ከታላላቅ ተጫዋቾች ጋር በታላቅ ቦርኖ ስትጫወት ሰዎች ምን እንደሚሉ ምንም ግድ አይሰጠኝም ሌቫንዶስኪ ይሄ ነው የደረሰበት ግሪዝማን ወደ ባርሴሎና ሲሄድ አሁን ደግሞ ሌቫንዶስኪ የሚያደርገውን ማድረግ እንደማይችል አይተናል የባርሳን ፊት መስመር በዚህ እድሜ መምራት ያን ያክል ቀላል አይደለም ሰዎች ይህንን መረዳት አለባቸው የቀድሞ የአርሰናል ኮከብ ተጫዋች ሌቫንዶስኪ አሁን ላይ በከፍተኛ ደረጃ የሚያቀርበው ብዙ ነገር እንዳለም ይናገራል ቴሪ ዳንኤል ኦንሬ ሌቫንዶስኪ በ816 ጨዋታዎች በድምሩ 618 ግቦችን በክለብ እግር ኳስ ደረጃ አስመዝግቧል። ለፖላንድ ባለፉት ዓመታት 158 ጨዋታዎችን አድርጎ 85 ጊዜ ሲያስቆጥር 35 አሲስቶችን ማድረግ ችሏል። የ36 ዓመቱ ኮኮ በብዙ ጨዋታዎችም እንዲሁ በብዙ ዋንጫዎችና በግል ሽልማቶች ልዩ የሆነ የእግር ኳስ ዓመትን ማሳለፍም እንደቻለ የሚታወቅ ነው። እንዲሁም የቀድሞ የባርሴሎና አሰልጣኝ እንዲሁ አርሰናልና ፓሪስ ሰን ጀርሜን የቻምፒየንስ ሊጉ አሸናፊዎች አድርጎም ሰይሟቸዋል። የቀድሞ የባርሴሎና ተጫዋችና አሰልጣኝ ሮናልድ ኪዩመን አርሰናልና ፓሪስ ሰን ዠርሜን የቻምፒየንስ ሊግ ተወዳጆቹ አድርጎ ሰይሟቸዋል። የሃንሰ ፍሌክ ቡድን በቻምፒየንስ ሊግ የሩብ ፍጻሜ መጀመሪያ ጨዋታ ቦሩሲያ ዶርትመንድን አራት ለዜሮ በሆነ ውጤት ካሸነፈ በኋላ በመልሱ ጨዋታ የገጠመውን ፈተና በማስመልከት ሀሳባቸውን ይሰጣሉ። ባርሴሎና ተመራጭ ነው ብዬ አላምንም። በባርሴሎና ደረጃ የሚጫወቱ ሌሎች ቡድኖች አሉ። የባርሴሎና አጨውታ አስደሳች ይመስለኛል። በጀርመን ስምንተኛ ደረጃ ላይ የሚገኘው ዶርትሙንድ ምንም እንኳን ትልቅ ቡድን ባይሆንም ጎሎችን የማስቆጠር እድሎች እንዳላቸው ግን መቀበል አለብን። የቻምፒየንስ ሊግ ዋንጫን የማሸነፍ ብቃት አላቸው፣ ነገር ግን አሸናፊ ግን ይሆናሉ ብዬ አልጠብቅም ሲልም ጭምር ነው ሀሳቡን የሰጠውም ሮናልድ ኪዩመን። ቼልሲዎች የ24 ዓመቱን ኮከብ እየተመለከቱ ነው። ቸልሲዎች በውድድር ዓመቱ መጨረሻ የአንጀርሱን ግብ ጠባቂ ያሂያ ፎፋናን ለማስፈረም የሚደረገው ፉክክርን ተቀላቅለዋል። ከፉትቦል ኢንሳይደር በተገኘው መረጃ መሰረት ቸልሲዎች በ24 ዓመቱ ወጣት ብቃት ተደንቀዋል። በሚቀጥሉት ሳምንታትም የአይቮሪ ኮስቱን ኢንተርናሽናልን መከታተላቸውን ይቀጥላሉ። እንደ ኒውካስል ዩናይትድ ያሉ ክለቦች በቅርብ ወራት ውስጥም ግብ ጠባቂውን ተመልክተውታል። እናም ቸልሲዎች ስምምነቱን መጨረስ ይችሉ እንደሆነ ማየቱ አስደሳች ይሆናል። ሰሚያዎቹ አንጀርስን ከሞምፔሌ ሲጫወቱ ግብ ጠባቂውን ለማየትም መልማዮችን ይልካሉ። የቀድሞ ቸልሲ ድንቅ ተጫዋች ዲዲ ድሮግባ ተጫዋቹን እንዲያስፈርሙትም ሰሚዎቹን መክሯል። ቸልሲዎች በውድድር አመቱ መጨረሻ ጥራት ያለው ግብ ጠባቂ ማምጣት እንዳለባቸው ከማንም የተሰወረ አይደለም። ሮበርት ሳንቼዝ በለንደኑ ቡድን አሳማኝ አይደለም፣ እናም ደግሞ እሱ ሊተካው የሚችል ግብ ጠባቂ ለማግኘት በቅርብ ጊዜ ወዲህ ከብዙ ግብ ጠባቂዎች ጋርም ስማቸው እየተገናኘ ነው። ፎፋና እንደ ቸልሲ ያለ ትልቅ ክለብን ለመቀላቀል እንደሚፈልግ ጥርጥር የለውም። የቸልሲ ጥያቄ በህይወቱ ውስጥ ትልቅ እርምጃም ይሆናል። የአራት ዓመቱ ተጫዋች በክረምቱ እንግዲህ ኮንትራቱ የመጨረሻው ዓመት ውስጥም ይገባል። ስለሆነም በተመጣጣኝ የገንዘብ መጠንም ሊያገኝ ይችላል ተብሎ ነው የሚታሰበው። በአሁኑ ጊዜ ከአንጀርስ ጋር በፍሬንች ሊግ ዋን እየታገለ ያለው ተጫዋቹ በቀጣይ ዓመት ከፍተኛ ደረጃ መወዳደር ይፈልጋል። ቼልሲ ለዋንጫ የሚጫወትበትንና በአውሮፓ የሚወዳደርበትን መድረክም ሊያመቻችለት ይችላል። ቸልሲ ለግብ ጠባቂ ጉዳይ ከአንጀርስ በተመጣጣኝ ዋጋ ለማስፈረም መደራደር ይችሉ እንደሆነ መታየት ያለበት ጉዳይ ነው። ቸልሲዎች በአሁኑ ሰዓት የቻምፒየንስ ሊግ ቦታን ለማግኘትም ከፍተኛ ጥረት እያደረጉ ሲሆን በቶፕ አራት ውስጥ መጨረስ ከቻሉ የተሻለ ጥራት ያላቸው ተጫዋቾችን ማምጣት ይፈልጋሉ። አስተማማኝ ግብ ጠባቂ ማስፈረም ለእነሱ ቅድሚያ ሊሰጠው የሚገባ ጉዳይ እንደሆነ ነው መረጃዎቹ የሚያሳዩት። አርሰናል ከ21 ዓመቱ የመስመር ተከላካይ ጋር ስሙ እየተነሳ ነው። የአይንትራክ ፍራንክፈርቱ ተከላካይ ናትናኤል ብራውን ባለፉት ሳምንታት ከበርካታ የፕሪምየር ሊግ ክለቦች ጋር ሲያያዝ ቆይተዋል። በቲቢ አር ፉትቦል ዘገባ መሰረት ተከላካዩን እንደ አርሰናል፣ ማንቸስተር ሲቲ፣ ዌስትሃም ዩናይትድ እና ቶተንሃም ሆትስፐርስ ያሉ ክለቦች እየተመለከቱት ነው። ዘገባው ተጫዋቹ በሳምንቱ አጋማሽ በዩሮፓ ሊግ ከቶተንሃም ጋር ሲጫወቱ የፕሪሚየር ሊጉ ክለቦች ሲመለከቱት እንደነበር ነው የዘገበው። የእንግሊዝ ክለቦች እንግዲህ በውድድር አመቱ መጨረሻ እሱን ለማስፈረም ይፋዊ ጥያቄ ለማቅረብ ፍላጎት እንዳላቸው ጭምር ነው ዘገባዎች እያሰፈሩ የሚገኙት ጥያቄዎችን ለማንሳት ፍላጎት አላቸው። የ21 አመቱ የግራ መስመር ተከላካይ በሁለቱም የሜዳ ክፍሎች መጫወት መቻሉ እጅጉን ተመራጭ ያደርገዋል። አርሰናል በእርግጠኝነት እንደ ናትናኤል ብራውን ያለ ዝውውርን ከጨረሰ እጅጉን ሊጠቀም ይችላል። አሌክዛንደር ዚንቼንኮ በውድድር አመቱ መጨረሻ ክለቡን ይለቃል ተብሎ ይጠበቃል። እናም ብራውን ተመራጭ ምትክም ሊሆን ይችላል። ተጫዋቹ ከአርሰናል የእግር ኳስ ዘይቤ ጋርም የመላመድ ባህርያት አሉት። እንደ አርሰናል ያለ ትልቅ ክለብም የመቀላቀል እድል ለሱ በጣም አስደሳች ይሆናል ተብሎ ነው የሚጠበቀው። ቶተንሃሞችን በተመለከተ በግራ ተከላካይ ክፍል ውስጥም የበለጠ ጥልቀት ያስፈልጋቸዋል። ደስቲኖ ዶጊ በዚህ ውድድር ዘመን በጣም ጥሩ ነበር። በማንቸስተር ሲቲም ፍላጎት ላይ ነው። ቶተንሃም ሌሎች ተጫዋቾችን ሊያመጡ ይችላሉ። ተጫዋቹ በክረምት የት እንደሚፈርም ማየት አስደሳች ይሆናል። በፕሪሚየር ሊጉ ጥሩ የመስራት ብቃት ያለው ሲሆን በረጅም ጊዜም ለአርሰናል ወይም ለቶትንሃምም ወሳኝ ተጫዋች ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች አማካዩን ለማስፈረም ከተቀናቃኛቸው ማንቸስተር ሲቲ ቀድመዋል። ማንቸስተር ዩናይትዶች በክረምቱ የተጫዋቾች የዝውውር መስኮት መሃል ክፍላቸውን ለማደስ ይፈልጋሉ። ዩናይትድ ቀጣይ ዓመት በአዳዲስ አማካዮች አመቱንም ለመጀመር እያሰቡ ሲሆን ሁለት ወይም ሶስት አማካዮች በክረምቱ ክለቡን ይለቃሉ ተብሎ ይጠበቃል። ሁለቱም የሚለቁት አማካዮች ካርሎስ ካሴሜሮና ክሪስቲያን ኤሪክሰን በሰላሳዎቹ እድሜ ውስጥ ያሉ ሲሆን ከጥቂት ዓመታት በፊት በተመሳሳይ ደረጃ ላይ አልነበሩም። ስለሆነም ዩናይትዶች ለውጦችን እንደሚመለከቱ ነው የሚያደርጋቸው። የፕሪምየር ሊጉ ኃያላን ሁለቱን ተጫዋቾች ለመተካትና ለሩበን አሞሪም የአጨዋወት ዘይቤም የሚስማሙ ጠንካራና እየተሯሯጡ የሚጫወቱ አማካዮችን ማስፈረም ይፈልጋሉ። ቱቶ መርካቶ ዌብ እንደዘገበው ከሆነ ማንቸስተር ዩናይትዶች የአታላንታውን አማካይ ኤደርሰንን ለማስፈረም ትልቅ ቦታ ላይ ነው ያሉት። ብራዚላዊው አማካይን ለማስፈረም በሚደረገው ፉክክር ዩናይትዶች የፕሪምየር ሊግ ተቀናቃኞቻቸውን ማንቸስተር ሲቲን እየመሩ ይገኛሉ። ኤደርሰን ከጣሊያኑ ክለብ ጋር የሚያቆየው ኮንትራት ሊጠናቀቅ ሁለት ዓመት ብቻ የሚቀረው ሲሆን፣ ከአታላንታ ጋር ያለውን ውልም የማራዘም ፍላጎት የለውም። ከአታላንታ ርቆ ለዋንጫ የሚወዳደር ክለብን ለመቀላቀልም ዝግጁ ነው። የ25 ዓመቱ ብራዚላዊ በሴሪኤ ውስጥ ትልቅ ብቃቱን በማሳየቱ ለአታላንታ ውድ ሀብትም አድርጎታል። ዩናይትድ ከ60 ሚሊዮን ዩሮ በላይ ለተጫዋቹ በማውጣት ከሲቲ ጋር ሊፎካከሩ ነው። ክለቡም ወደ 60 ሚሊዮን ዩሮ የሚጠጋ ዋጋ ከቀረበለት ለድርድርም ክፍት ነው። የጣሊያኑ ኃያል ክለብ ዩቬንቱስም ኤደርሰንን ከአታላንታ ለማስፈረም መረጃ ከጠየቀ በኋላ የማስፈረም ፍላጎትም እንዲያሳይ ተብሏል። አማካዩ ከዚህ ቀደም በፕሪሚየር ሊጉ የመጫወት ጉጉት እንዳለው ተናግሮ ነበር። ጣሊያንን ወዳለው በደንብም ተላምጃለው፣ ነገር ግን በፕሪሚየር ሊግ ለመጫወት ጉጉት አለኝ አሁንም እያደግኩ ነው። ስለዚህም በጣሊያን እስከ መቼ እንደሚቆይ ሌላ ቦታም ብሄድ እዚያ ማደጌን እቀጥላለሁ ብሎ ነበር። ሁለቱም ዩናይትድና ሲቲ ፍላጎት ስላላቸው ወደ እንግሊዝ መዘዋወሩ ለብራዚላዊው አማካይ ጥሩ ሊሆን ይችላል ተብሎ ነው እየተጠበቀም የሚገኘው። ማንቸስተር ሲቲ ሌላ የዴብሮይናን ተተኪ ለማግኘትም ፊታቸውን ወደ እንግሊዛዊው አማካይ ዙረዋል። ማንቸስተር ሲቲ በክረምቱ ኬቨን ደብሮይናን የመተካት ከባድ ስራ ገጥሞታል። ብዙ ምርጫ በዝርዝራቸው ውስጥ ይገኛሉ። ከነዚህ ውስጥ አንደኛው በጣም አስገራሚ እጩ እንደሆነ ተዘግቧል። ከሳምንት በፊት ዴብሮይና የማንቸስተር ሲቲ ቆይታውን እንደሚያጠናቅቅ ገልጾ ነበር። የኬቨን ኮንትራት በያዝ ነው የውድድር ዘመን ይጠናቀቃል። ነገር ግን ደብሮይና መጨረሻው የት እንደሚሆን መታየት ያለበት ቢሆንም በቅርቡ እሱን የሚተካ ተጫዋች ፍለጋም መከታተል አስደሳች ይሆናል። ፍሎሪያን ቨርትስ በቅርብ ሳምንታት ከፍተኛ ፍላጎትን የሳበ ተጫዋች ቢሆንም ከተጫዋቹ ውድነትና ተጫዋቹ በጀርመን የመቆየት እድሉ ዝውውሩን ከባድ ያደርግባቸዋል። ማንቸስተር ሲቲዎች ጄምስ ማዲሰንን የኬቨን ደብሮና ተተኪ አድርገው ይቆጥሩታል። እንደ ፌጂያ ዘገባ ከሆነ ማንቸስተር ሲቲ ጄምስ ማዲሰንን ለማስፈረም ፍላጎት አሳይተዋል። በዚህ ክረምት ወደ ኢቲሃድ ለማምጣትም 30 ሚሊዮን ፓውንድ ለመክፈልም መዘጋጀታቸው ነው የተዘገበው። የሚገርመው ቶትንሃም እንግሊዛዊውን ዓለም አቀፍ ለመሸጥ ከፊት እንግዲህ ከፊት ነው ተብሎ ስለሚታመን በክረምቱ የዝውውር መስኮት ላይ ስምምነት ሊደረግም ይችላል። ሆኖም ግን ማንቸስተር ሲቲ እንደ ፍሎሪያን ቬርትስ ያሉ ሌሎች አማራጮችን በቅድሚያነት ሲያጤኑ ማየት ምንም አያስደንቅም። ሲቲ ፍሎሪያን ቬርትስ ላይ ሙጥኝ ማለቱ ምንም የሚያስደንቅ አይደለም። ማዲሰን በ2023 ክረምት ወደ ቶትናን ከተዘዋወረ በኋላ ጥሩና መጥፎ ጊዜያትን እያሳለፈ ነው። ማዲሰን በአጠቃላይ በዚህ ሲዝን በሁሉም ውድድሮች 11 ጎሎችንና 9 አሲስቶችን ማድረግ ችሏል። ተጫዋቹ በሰሜን ለንደን ክለብ ብዙ ጣውረዶች ቢያጋጥሙትም ውጤታማ የሆነው የጨዋታ አቀጣጣይነቱ አሁንም ስላለ ወደ ሲቲ የሚሄድበት እድል ይኖረዋል ተብሎ ነው የሚጠበቀው። 40 ሚሊዮን ፓውንድ የሚያወጣው አጥቂ የማንቸስተር ዩናይትድ በክረምቱ የዝውውር ኢላማ መሆኑ ተነግሯል። ማንቸስተር ዩናይትዶች በክረምቱ አዲስ አጥቂ ለማስፈረም ፍላጎት እንዳላቸውና ከዚህ ደረጃ ላይም በእጩ ዝርዝራቸው ውስጥ በርካታ ስሞች እንዳሉ ተዘግቧል። ቪክተር ኦስሜን፣ ቪክተር ዮከርሽ በጥብቅ የተገናኙ ተጫዋቾች ናቸው። ነገር ግን ወደ ማንቸስተር ለመሄድ የቀረበ አንድ ተጫዋች አለ። እሱም ሊያም ዴላፕ ነው። ከማንቸስተር ዩናይትድ ጋር የተገናኘው አንዱ ተጫዋች በኢፕስዊች ታውን ድንቅ ብቃቱን እያሳያለው ሊያም ዴላፕ ነው። የቀድሞ የማንቸስተር ሲቲ አጥቂ በፕሪሚየር ሊጉ 12 ጎሎችን ያስቆጠረ ሲሆን ይህም ብቃቱ በብዙ ክለቦችም እንዲፈለግ አድርጎታል። ሊያም ዴላፕ የማንቸስተር ዩናይትድ ቁልፍ ኢላማ ሆኖ ብቅ ብሏል። የቀድሞ የማንቸስተር ዩናይትድ ስካውት ሚኪ ብራውን ለፉትቦል ኢንሳይደር ሲናገር ማንቸስተር ዩናይትዶች ሊያም ዴላፕን ለማስፈረም ፍላጎት ካላቸው ክለቦች መካከል አንዱ መሆኑን አረጋግጧል። ማንቸስተር ዩናይትድ ሲመለከት የማውቀው ሊያም ዴላፕን ነው። ማንቸስተር ነትሮች ከኢፕስዊች ታውኑ አሰልጣኝ ኬረን ማኬና ጋርም ጥሩ ግንኙነት አላቸው። ይህም ስምምነቱን ሊያስተካክልላቸው ይችላል። በኮንትራት ውስጥም አርባ ሚሊዮን ፓውንድ የመልቀቂያ ማፍረሻ አለው። በአሁኑ ጊዜ እንደሱ ላለ አጥቂ ይህንን ዋጋ ቢከፍሉ ለሱ ጥሩ ነው። በእርግጠኝነት ሊያም ዴላፕን ከሚከታተሉት አንዱ ነው። ወደ እሱ የሚሄድበት የተለየ እድል አለ ብዬ ማሰብ አለው። እሱን የሚያገኙበትን እድል አስቀድመው ይቃኛሉ። ሮበን አሞሪም አዲስ አጥቂን ይፈልጋል። ሊያም ዴላፕ ደግሞ በፕሪሚየር ሊጉ ምን ማድረግ እንደሚችል ተረጋግጧል። በትንሹ የምጠራጠርበት ብቸኛው ምክንያትም ምንም አይነት አጥቂ እንደሚፈልጉ ግልጽ አለመደረጉ ነው። ሌሎች ስሞችን እንጠቅሳለን። ዴላፕ ከዮከርሽ ሙሉ በሙሉ የተለየ ተጫዋች ነው። እሱም ከኦስሜንም የተለየ ተጫዋች ነው። በዚህ ዝርዝር ውስጥ ከዴላፕ ውጪ ሁለት ተጫዋቾች አሉ። ስለዚህ ምን አይነት አጥቂ እንደሚፈልጉ ለመወሰን እንግዲህ ሩበን አሞሪ ምርጫ ይሆናል ተብሎ ነው አሁን ላይ እየተጠበቀም የሚገኘው። ስለዚህም አጥቂ ስለሚፈልጉ ለመወሰን የሩበን አሞሪም ምርጫ ይሆናል። ነገር ግን ሊያም ዴላፕ በእርግጠኝነት እዚያ ካሉት በጣም አስደሳች አማራጮች መካከል ግን አንዱ እንደሚሆን እርግጠኛ ነኝ ሲልም ነው የተናገረው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ያደምጧቻቸውን ይመስላሉ ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ ግን እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በምሽቱ ፕሮግራማችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። አልፎ አልባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር የነበራችሁ በሙሉ ምስጋናችን ይድረሳችሁ። በቀጣይ ፕሮግራሞቻችን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ግን በአክብሮት ተመኘው።